ከሀገራዊ የመንግስት ስርዓት ለውጥ ማግስት ጀምሮ በመላ ሀገሪቱ የልማትና ዲሞክራሲ ጥያቄዎች በስፋት ይነሱ የነበሩ ሲሆን በአሪ ዞን አካባቢ ከክረምት እስከ በጋ የሚያገለግሉ የመንገድና ድልድይ ስራዎች ዋነኞቹ ነበር። ከቅርብ ጊዜ ወዲህ መንግስት የህዝቡን ጥያቄዎች አድምጦ እየሰጠ ባለው ምላሽ መርካታቸውን የሚገልጹት በአሪ ዞን የሰሜን አሪ ወረዳ ነዋሪዎች አሁን ላይ በአካባቢው የተጀመሩ የመንገድና ድልድይ መሰረተ ልማት ስራዎች በፍጥነት አልቀው ለተሟላ አገልግሎት እንዲበቁ ይጠይቃሉ። ያክላ ወጊ ጥያቄ ቀስም ሲመብራት ጥያቄ ሎቀ ጥያቄ ናና ታ ቀሰን ሚታ ወካን ፊክሰሮ መንግስት ሞራ አፈርዲን ደ በጣም ደስ ገይዳ ከዚህ በፊት የመንገድ፣ የመብራት እና የውሃ ጥያቄ ነበረን። አሁን መንግስት የመንገድ የመንገድና የውሃ ጥያቄያችንን እየመለሰ በመሆኑ ደስ ብሎናል። መንግስትንም እናመሰግናለን። ቀጣይ የመብራት ጥያቄያችንም እንደሚፈታ ተስፋ አደርጋለሁ። ለዘመናት ወንጥ ያቀነበት ጊዜ ዶክሲንዳ ወኦጅዲንግ ኦጅዲንግ ሊማት ጋይንቲ የልማት ጥያቄያችን ለዘመናት የቆየ ነው። አሁን መንግስት ለህዝብ ጆሮ ሰጥቶ አድምጦ ምላሽ እየሰጠ በመሆኑ ደስ ብሎናል። ቀሪ የመልማት ፍላጎታችንም ይመለሳል የሚል እምነት አለኝ። የሰሜን አሪ ወረዳ ዋና አስተዳዳሪ አቶ ደግፍ የጌታቸው በበጀት አመቱ በወረዳው የገሊላ ጎዛ መንገድ የሳላ ወንዝ ድልድይን ጨምሮ በርካታ በክልልና ዞን ድጋፍ የተጀመሩ የመሠረተ ልማት ስራዎች እንዳሉ ጠቁሞ ይህም በህዝብና መንግስት መካከል ያለውን ጤናማ ግንኙነት ይበልጥ እያጠናከረ እንዳለ አስረድተዋል። ወረዳ ደግሞ ትልቅ በ2017 ውስጥ ፕሮጀክቶች ያው እንደ ክልል መንግስት ሰፊ ፕሮጀክቶች የያዘባቸው ናቸው። አንዱ የጎዛ ሳላ ድልድይ ጉዳይ ነው። ይሄ ደግሞ በጣም ሰፊ የህዝብ ጥያቄ የሆነበትና ህዝቡን ደግሞ በጣም የተደሰተበት ሁኔታ ነው ያለውና ሁለተኛው ደግሞ አርፋሮ ላይ የማብራት ጉዳይ ነው። ተጨማሪ ከላስካ ገላ ከገላ ደግሞ እስከ የቶልተ ድረስ አሉ መንገዶችም የኮረት ማንጠፍ ስራዎች የተሰራ ነው ያለው። የአሪዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ገዛኝ ጨነቀ ዞኑ በአዲስ በተደራጀበት አጭር ጊዜ ውስጥ የቆዩ የህዝቡ የመሰረተ ልማት ጥያቄዎችን ለመመለስ እየሰራ እንዳለ አመላክተው በተያያዘው በጀት አመት በዞኑ ውባሪና ሰሜን አሪ ወረዳዎች ከ80 ሚሊዮን ብር በላይ ወጪ ሁለት ድልድዮችን እየገነባ እንዳለ አስረድተዋል። እንደ አሪዞን ከሚሰሩት ድልድይ ስራዎች ሁለት ቦታ ላይ ነው የተሰራ ያለው አንደኛ በውባ አሪ ወረዳ በሻቃ ወንዝ ላይ፣ ሁለተኛው በሰመን አሪ ወረዳ በሳለ ወንዝ ላይ ነው የተሰራ ያለው። ቢያንስ በሁለቱ ቦታ ላይ ከ80 ሚሊዮን ብር በላይ ነው አሪዞን ውስጥ በድልድይ ስራ ብቻ ዘንድሮ ፈሰሰ ተደረገው ማለት ነው። ይሄ ትልቅ ሀብት ነው ብቻም ሳይሆን ከገሌላ አላስካም 17 ኪሎ ሜትር በአጭር ጊዜ ውስጥ ጥገና ተደርጎ ወጥቷል አሁን ደቡብ አሪ ወረዳ ላይ ከጋዘር ወሰት አካባቢ ላይ የሚሰራ ስራዎችን ወደ ተግባር ለመግባት ነው ዘጠና ቀናት ውስጥ እሱንም እንደዚሁ ለመስራት ነው እየሄደን ያለ ነው። እና በአጠቃላይ በዞናችን ላይ የመንገድ ስራዎች ገና ነው ጅምር ነው። የአሪ ዞን ዋና አስተዳዳሪ አቶ አብርሃም አታ በበኩላቸው በዞኑ የተጀመሩ መሰል የመሠረተ ልማት ስራዎች ለማህበረሰቡ ካለው ማህበራዊና ኢኮኖሚያዊ ፋይዳ ባሻገር ለመንግስታዊ ስራዎችም ልዩ ጥቅም የሚሰጥ በመሆኑ መንግስት ትኩረት ሰጥቶ የሚደግፈው ይሆናል ብለዋል። ማህበረሰቡ በዚህ ከጎዛ ወደ ገሊላ፣ ከገሊላ ወደ ጎዛ አጠቃላይ የመንግስታዊ ስራም ሰው ማህበራዊ ጉዳይም ለመገናኘት እና ያመረተ ሆኖ ምርት በዚህ ወደ ገበያ ለማውጣት ማህበረሰቡን በማስተሳሰር እዚህ አካባቢ ላይ ልማት እንዲሰራ ከፍተኛ ፋይዳ ያለው መንገድ ነው። መንገዱ ላይ የድል መሰራቱ ከፍተኛ የሆነ ኢኮኖሚ ጥቅም ያስገኛል። ስለዚህ በዚህ አጭር ጊዜ ውስጥ አልቆ ለማህበረሰቡ አገልግሎት መስጠት ወደሚችልበት ደረጃ ላይ በቅርብ ጊዜ ይደርሳል የሚል ሙሉ እምነት ነው ያለን።